ይስጥልን ውድ ኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረቱን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የግብፅ አብዮተኞች ከህዳሴ ግድብ በበለጠ እረፍት የነሳቸው በኢትዮጵያ ጉዳይ ምንድን ነው? ይህም የዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። ጀኔራል ሄሜቲ ጦር በካርቱም ግዛት ውስጥ የድሮን ድብደባ ፈጸመ። በሌተናል ጀኔራል መሐመድ ሀምዳን ዳገሎ ወይም ሀሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል በዛሬው ዕለት በካርቱም ግዛት የድሮን ድብደባ ፈጽሟል። በዚህም ጉዳይ ዜና ትንታኔያችን አካተናል። ኢራን ከአሜሪካ ጋር ምንም አይነት ድርድር አልጀምርም አለች። የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ በአሁኑ ጊዜ ከዩናይት ስቴትስ ጋር ድርድር የመጀመር እድል እንደሌለ በመግለጽ ድርድር ሊካሄድ የሚችለው ዋሽንግተን በኩልነት የተመሰረተ ውይይት ለማድረግ እውነተኛ ዝግጅነት ካሳየ ብቻ መሆኑን አጽንኦት ሰጥተዋል። በዚህም ጉዳይ የዜና ትንታኔያችን በጥንቅር ይዘነዋል።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 በመገጭ ፕሮጀክት አካባቢ ያሉ ተላላኪዎች መገጭ ዙሪያ ከፍተኛ ተጋድሎ የማድረጋቸው ሚስጥርም ግብፅን የመገጭ ግድብ ፕሮጀክት ባይንቁራኛ ተከታትለውት እንደነበር በቂ ማሳያ ነው ተብለዋል። ጄኔራል ሄሜቲ ጦር በካርቱም ግዛት ውስጥ የድሮን ድብደባ ፈጸመ። በሌተናል ጄኔራል መሐመድ ሀምዳን ዳግል ወይም ሄሜቲ የሚመራ የሱዳን ፈጥኖ ደራሽ ኃይል በዛሬ ዕለት በካርቱም ግዛት የድሮን ድብደባ መፈጸሙ ተገልጸዋል። የጦር ኃይሉ በካርቱም ግዛት ኦምድሮማን ከተማ በሪቮር ላይ ግዛት አጥቢያ ላይ ከፍተኛ የድሮ ጥቃት ማከናወኑ ከስፍራ የተሰራጨ መረጃ አስረድተዋል። በሁለቱም ከተሞች የሚገኙ ነዋሪዎች እንደተናገሩት ዛሬ አርብ ጠዋት የፍንዳታ ድምፅ የሰሙ ከመሆኑም በላይ ድሮኖች ለመመልከት ጸረ አውሮፕላን ሲተኮስም ተመልክተናል ብለዋል። የኦዶርማን ከተማ ነዋሪዎች ለዜና በሰጡት መግለጫ ዋዲ ሳዳን የተሰኘ ወታደራዊ ካምፕ አካባቢ እሳት ሲቀጣጠል ማየታቸው የገለጹ ሲሆን አንድ የኃይል ጣቢያና በደረሰ ፍንዳታ የተነሳ መብራት መቋረጡን አስረድተዋል። በካርቱም 300 ኪሎ ሜትር ርቀት ላይ የሚገኘው ባሪያ ከተማ ነዋሪዎች በበኩላቸው ዛሬ ጠዋት ቢያንስ አስር ድሮን በሰማይ ላይ ሲያልፉ መመልከታቸውንና የተለያዩ ቦታ ፍንዳታ መሰማታቸውን አስታውቀዋል። ካርቱም ግዛት ከወራት በፊት በጀኔራል አልብርሃን ጦርነት ኃይል ቁጥጥር ስር መውደቁን የሚታወስ ሲሆን በተደጋጋሚ በፈጥኖ ደራሽ ኃይል የድሮን ጥቃት ሲፈጸምበት መቆየቱ ይታወሳል። ይህ በእንዲህ እንዳለ ይህ ጥቃት የተፈጸመው ፈጥኖ ደራሽ ኃይሉ የሰብአዊ ተኩስ አቁም ስምምነት ለማድረግ ፈቃደኛ መሆኑን ከገለጸ ከሰዓታት በኋላ ነው። የጀኔራል ሄሜቲ ፈጥኖ ደራሽ ኃይል በቀረበው ሰባት ትዮሽ ማለትም የአሜሪካ፣ የግብፅ፣ ሳውዲ አረቢያና የተባበሩት ኤምሬትስ የተኩስ አቁም ምክክር ሀሳብ የሚስማማ እንደነበር ገልጾ ነበር። ይህ ምክር ሀሳብ በሌተናል ጄኔራል አርቡርሃን የሚመራው መንግስት እንደማይቀበለው ማስታወቁን መዘገባችን የሚታወስ ነው። ኢራን ከአሜሪካ ጋር ምንም አይነት ድርድር አልጀምርም አለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በአሁኑ ጊዜ ከዩናይት ስቴትስ ድርድር የመጀመር እድል እንደሌለው በመግለጽ ድርድሩ ሊካሄድ የሚችለው ዋሽንግተን በእኩልነት ላይ የተመሰረተው ይህን ለማድረግ እውነተኛ ዝግጁነት ካሳየ ብቻ መሆኑን አጽንኦት ሰጥተዋል። ጋ የኢራኑ መሪ ጠቅላይ መሪ አሊ ሀሚኔን ካሚኒ በበኩላቸው መልእክትም አስተላልፈዋል። ዋሽንግተን ለእስራኤል የምታደርገው ድጋፍ ሙሉ በሙሉ ካቆመች፣ ወታደራዊ ህይወት በክልሉ ካስወጣች፣ በክልሉ ጉዳይ ጣልቃ መግባት ካቆመች ብቻ ነው ብለዋል። የኢራኑ ፕሬዝዳንት ሀገሪቱን ያጋጠማት ድርቅ ተከትሎ ቴህራንን ለቀም መውጣት ሳይኖር ብን አይቀርም አሉ። ኢራን በተለይም ዋና ከተማዋ ቴህራን ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ፕሬዝዳንቷ ቴህራንን ለቀም መውጣት ሳይኖር ብን አይቀርም ሲሉ ተናግረዋል። በኢራን የጣለው ዝናብ መጠንም እጅግ ዝቅተኛ በመሆኑ የውሃ ማጠራቀሚያዎች ባዶ ናቸው ተብለዋል። ባለስልጣኑ ቀውሱ እየጨመረ በሄደ ቁጥር ዜጎች ውሃ እንዲቆጥቡ ተማጽነዋል። ፕሬዝዳንት ማሱር ፔዥኪያን በቅርቡ በቂ ዝናብ ካልጣለ በትሄራን ውሃ ማከፋፈል እንደሚጀምሩ ተናግረው ነበር። ነገር ግን የውሃ እጥረቱን ለመቅረፍ በተራ ማከፋፈል ብቻ በቂ ሳይሆን እንደሚችልም እንደማይችልም ተናግረዋል። ፔዚሽካን ማከፋፈሉ ካልሰራ ትሄራን መልቀቅ ሊኖርብን ይችላልም ሲሉም ተደምጠዋል። ፕሬዚዳንቱ አስተያየት በኢራን ጋዜጠኞችና በማህበራዊ ሚዲያ ላይ ትችት አስተናግደዋል። የቀድሞው የትሄራን ከንቲባ ላጎሆሮ ካርሽቢን ሀሳቡን ቀልድ ሲሉ አጣጥለው ትሄራን ለቀን መሄድ ምን ትርጉም የለው ብለዋል። የኢራን ሜትሮሎጂ ባለስልጣን በሚቀጥል አስር ቀናት ውስጥ ምንም ዝናብ እንደማይጠበቅም ተናግረዋል። ይህ በእንዲህ እንዳለ የውሃ ችግር በዋና ከተማ የዕለት ተዕለት ኑሮ ላይ ተጽዕኖ እያሳደረ ነው። ቴህራን የምትኖረው አንድ ሴት ለቢቢሲ ፔርዣ ለመጸዳጃ ቤትና ሌሎች አስፈላጊ ነገሮች የሚያገለግል የውሃ ማጠራቀሚያ ለመግዛት አቀጃለውም ሲሉ አብራርተዋል። ኢራናዊ ራፐር ፋን አህመድ ፑር ደግሞ በማብሰያ ክፍል ውስጥ የሚገኝ ቧንቧ በማሳየት ምንም አይነት ውሃ እንደሌለ የሚገልጽ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ አጋርተዋል። አራት ወይም አምስት ሰዓት አልፏል በማለት ወደ መጸዳጃ ቤት ለመሄድ የታሸገ ውሃ ገዝቻለሁ። ከትሄራን ዋና የውሃ ምንጮች አንዱ የሆነው የላቲያን ግድብ ስራ አስኪያጅ ግድቡ ካለው ውሃ የመያዝ አቅሙ ከ10 በመቶ በታች መያዙን ተናግረዋል። ከአቅራቢያው ያለው የካራጃ ግድብ ለትሄራንና አልቦርዝ ከተ ውሃ የሚያቀርብ ሲሆን በተመሳሳይ አነስተኛ ውሃ ብቻ በመያዙ ተናግረዋል። ከተወለድኩበት ጊዜ ጀምሮ ይህንን ግድብ ባዶ ሆኖ አይቼው አላውቅም ሲሉ አንድ አዛውንት የአካባቢ ነዋሪው ለኢራን መንግስት ቴሌቪዥን ተናግረዋል። የካራጃ ግድብ ስራ አስኪያጅ የሆኑት ሙሐመድ አሊ ሞአሊን እንዳሉት ከሆነ የዝናቡ መጠን በከፍተኛ ደረጃ ቀንሶብናል ብለዋል። የዝናቡ መጠን ካለፈው መጋ ሲነጻጸር በዘጠና ሁለት በመቶ ቀንሰዋልም ሲሉም አብራርተዋል። በግድብ ውስጥ ያለንን ስምንት በመቶ ብቻ ውሃ ነው ይህም አብዛኛው ጥቅም ላይ ሊውል የማይችልና የሞተ ውሃ ተብሎ የሚታሰብ ነው። መንግስት አሁን ተስፋው በበልግ መገባደጃ ላይ ዝናብ ሊጠር ይችላል የሚል አቋም እንዳላቸው ነው። ንግግር ሜትሮሎጂስት ትንቢያ ያንን አያሳዩም። የኢራን ኢነርጂ ሚኒስተር አባስ አሊ አባዲ ሁኔታውን በቅርቡ የውሃ አቅርቦት እንዲቋረጥ ሊያስገድድ እንደሚችል አስጠንቅቀዋል። አንዳንድ ምሽቶች የውሃ ፍሰት ወደ ዜሮ ልንቀንስ እንችላለን ብለዋል። ባለስልጣኑ ከመጠን በላይ ውሃን የሚጠቀሙ ቤተሰቦችና የንግድ ቤቶችን ለመቅጣት ማቀዱን ከወዲሁ መመሪያ እየወጡ ነው ነው ። የኢራን የኢነርጂ ሚኒስተር አሊስ አባዲ የቴህራን የውሃ ችግር በዝናብ እጥረት ብቻ የተከሰተ አይደለም ይላሉ። በመዲናዋ ለዘመናት በቆየው የውሃ መሰረተ ልማት ምክንያት የተከሰተው የውሃ ፍሰትና በቅርቡ ከእስራኤል ጋር ለ12 ቀን የዘለቀ ጦርነት ምክንያትን ጠቅሰዋል። በዚያ ቅጅት ወጥ እስራኤል ሰኔ 15 ቀን ሰሜናዊ ቴህራን የታርጅን ሰፈር ላይ ኢላማ አድርጋለች። ከዚያ በኋላ አካባቢ ከባድ የጎርፍ መጥለቅለቅ መከሰቱን የሚያሳይ ቪዲዮዎች ወጥተዋል። በጥቃቱ ማግስት የእስራኤል መከላከያ ሰራዊት የኢራን ጦር ማዘዣ ማዕከላት ላይ ማነጣጠሩን አስታውቀዋል። ነገር ግን ይህ የውሃ እጥረት ቀውስ ከዋና ከተማ የሰፋ ነው። የኢራን ብሔራዊ የአየር ንብረትና ድርቅ ቀውስ አስተዳደር ማዕከል ኃላፊ አህመድ ፋዚፍ ለቴሄራን በተጨማሪ ሌሎች በርካታ ግዛቶች ያሉ ግድቦች አሰጊ ሁኔታ ውስጥ እንደሚገኙ አስጠንቅቀዋል። በግድቦች ውስጥ ያለው የውሃ መጠን በመቶኛ ሲሰላ በነጠላ አሃዝ የሚቀመጥ ነው። በኢራን ሁለተኛዋ ትልቋ ከተማ ማሻሃድ ባለስልጣንም እጥረት መከሰቱን ከወዲሁ እየገለጹ ነው።